እሺ ምንድን ነው የመጡት ሽማግሌዎቹ? ቤት ለምን እንደ መጡት፣ ለምን እንደ መጡት፣ ከእኛ ህይወት ጋር የሚያገናኛቸው ነገር አለ? ምንም የለም። ሩታ ጋር እልካቸው ነበረ፣ ሽማግሌ ሩታ ጋር ልክ። ምንም ከእኛ ጋር የሚያገናኘው ነገር የለውም። ሩታ ጋር የምትገቢያቸው ምንድን ነው የምታወሪው? ዝም ብለሽ ስሚኝ። ሩታ ጋር እንዲሄዱ ነው ሽማግሌዎቹ። በቃ ነገሮች እንዲያስተካክሉ፣ ሩታ ጋር እንዲሄዱልኝ ስለፈለኩኝ ነው። አብርሃም ጋር ደባል አልኖርም

ስለ ቤተሰቦች አንቺ የሚመለከትሽ ከሆነ እኔን እንደማይመለከተኝ የምታስብ ከሆነ ዙሪ እናውሪኝ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የእኛ ውድ እና ተወዳጅ ቤተሰቦች እኛ ደህና እግዚአብሔር ይመስገን፣ እናንተም በያላችሁበት ሰላማችሁ ብዝት ብዝት ስትበል ፊት ለፊታችሁ ድጋሚ እንድቆም ያበቃኝ ጉዳይ ትላንትና ቤታችን ሁለት ሽማግሌዎች መጥተው ነበር። ትልልቅ አባቶች የመጡበትን ኬዝ አላቅም። ከቤት ላይ በፋሚሊ ፊት ራሳቸው በቃ ድንገት ነው የመጡት። በምን አይነት ሁኔታ እንደመጡ እኔም የማውቀው ጉዳይ የለም። እንደምታውቁት ዛሬ አይደለም ከነፂ ጋር ማውራት ያቆም ነው። እኔ እናሷ ስለ ጉዳዮች ተነጋግረን አንድ ላይ ማድረግ ያቆም ነው። ዛሬ አይደለም ቆየ፣ ብዙ ጊዜ ሆነ። በቃ ብዙ ጊዜ እራሷ ታውራለች፣ ከራሷ ጋር ትማከራለች፣ እራሷን ማድረግ የፈለገችውን ነገር ታደርጋለች። ስለዛ ይሄ እያረገች ያለችው ነገር አሁን ከኔ ከኔ ከህቶ አልፎ ትልልቅ ቤተሰብ ጋር ደርሶ እቤት ድረስ እኛ በማናቀው ሁኔታ ለምን እንደመጡ እማናቃቸው ሁለት ትላልቅ አባቶች መተው ነበር እቤት እና እነሱን አውርተን እንግዲህ የቀጠረቻቸው እሷ ሆና ሳለች ቤቱ ላይ አልተገኘችም። እሷ በሰዓቱ ያንንም ቻሌንጅ ያለፍ ነው እኛ ነን እና እኔም ቤተሰቡን በማናቅበት ሁኔታ እቤት ትላልቅ ሽማግሌዎች መጥተው ነበረ። እንዳልኳችሁ እቤት እነሱ ሽማግሌዎቿን ቀጥራ እንግዲህ እሷናት እቤት እንዲመጡ ዋነኛ ምክንያታቸው እሷናት እንዲመጡ ያደረገችው እንደነገሩ ከሆነ ብንጠይቅ ምን ትልልቅ ሰዎች እቤት ላይ ያሉ እኔን ትታችሁኝ ቤት ላይ ያሉ ትልቅ ሰዎች እሺ፣ ምንድን ነው ምክንያቱ? ምንድን ነው ምን ተፈጥሮ ነው? ሽማግሌ ደረጃ ደርሳ ሽማግሌ እቤት የመጣበት ኬዝ ምንድን ነው ብላ ብጠይቅ፣ እሷ ከሌለች አንዲት ቃል አንናገርም። በዚሁ ውጥንቅጥ ውስጥ ወተን እሷን ለማግኘት እሷ መታ ሽማግሌዎቹን እንድታወራ ያላደረግነው ጥረት የለም። በዛ ታይም ግን ነፃነት መገኘት አልቻለች። እኔ ምን እያሰበች እንደሆነ በዚህ በዚህ ሰዓት አላማዋ ከቤተሰብ መውጣት ይሁን ብቻዋን መኖር ይሁን ብቻዋን መቀመጥ አላቅላት ምን እያሰበች እንደሆነ ለእኔም እንቆቅልሽ ነው የሆነብኝ። ምክንያቱም ፈጽሞ አይደረግም። እዚህ ጋር ሽማግሌ የመጡበትን ኬዝ እኛ ባናውቅም ሽማግሌ ለመልካም ነገር ነው የሚመጣው። እሺ ነገር ግን እዚህ ጋር ሽማግሌ ከዛ ከዛ ጋር ከመቅደስ ጋር መቧጨቅ ምንድን ነው በየ መቅደስ ማናት? አሁን ከመቅደስ ጋር መገናኘቷ ራሱ ምንድን ነው አስፈላጊ ነው? አይደለም እኮ እኔ ከረዴት ጋር ያለውን ነገር ለማስተካከል ጥራለሁ፣ እሷ ሌላ ችግር መቅደስን አግኝታ ታወራልኛለች። ምን አስፈል በዛ ልክ በዛ ልክ ተናንቆ በዛ ልክ ቃል መመላለሱ ለምን አስፈለገ እንዴ? መቅደስን ማግኘቱ እኮ አስፈላጊ አይደለም እንዴ? ከአንቺ ሕይወት ጋር ምንም አያገናኛት መቅደስ። እኛ ለምን አስፈለገችን መቅደስ? አሁን ለምን ታስፈልገኛለች? በአጠቃላይ ለእኛ አታስፈልገን መቅደስ። እኔ ረዴትን ከአንቺ ህይወት ለማስወጣት እጥራለሁ። ድጋሚ መቅደስን ጎተትሽልኝ። እሺ እኔ አሁን ምን ማድረግ እንዳለብኝ በጣም ግራ ስላገባኝ ይቅርታ ቤተሰብ፣ እናንተ ላይ በጣም ስሜታዊ እየሆንኩኝ ነው። በቃ ስላልቻልኩኝ ውስጤ ፍንቅል አድርጎ እየወጣብኝ ስለሆነ ነው። እኔ በዚህ በኩል ለማስተካከል እዚህ ጋ ቀዳዳ ስደፍን፣ ጎን ላይ የሚከፈትበት አጋጣሚ እየተፈጠረ ነው። ስለዚህ አሁን ከረዴት ጋር ያለውን ኬስ ሳልጨርስ መቅደስ ጋር መሄድ አለብኝ። እንዴት ተደርጎ ይቻላል? እኔ ልበጣጠስ? እንዴት አድርጌ ይችለዋል? ይሄንን ሶ አሁን አንደኛና አሁን የመጨረሻ ምን አላማዋን ማወቅ ነው የምፈልገው። አላማዋ አጭር እና አጭር ይሄ ነው። ይሄን ፋሚሊ አልፈልገው የሚበተን ከፈለገ ከሆነ ፍላጎት እሺ። ግን አላማዋን ቀጥታ የመናገር ግዴታ አለባት። እኔ ወንድሞቼን ማንንም መበጥበጥ አልፈልግም። ኑ እንደዚህ እየሆነች ነው፣ አልፈልግም። በቃ እራሷ ማስተካከል እጻን ልጅ አይደለችም። እኔም ከጎኗ መሆን ያለብኝ ስለተገደድኩኝ ነው። በቃ ከጎኗ መሆን አለብኝ ብዬ ስላሰብኩኝ እንጂ እሷን ሀብትሽ ና አቤልና ሌሎቹ እንደዚህ ና ማለት አልፈልግም። እንዴ እስከ መቼ ድረስ? ምክንያቱም አስፈላጊ ለእሱ አስፈላጊ በሆነ ኬዝ አይደለም እየተበጠበጠች ያለች መቅደስን አግኝታ እንደዚህ አይነት እስከ መጣላት እስከ መጋጨት እሷን እስከ መገፈታተር ነፂ መልሳ እሷን እስከ መገፈታተር ደረጃ መድረስ አልነበረባቸውም። ምክንያቱም የሰው ልጅ ራሱን የራሱን ክብር ዝቅ የሚያደርገው ራሱ ስለሆነ ነጻነት መቅደስን እንኳን ደውላላት ላግኝሽ ብትላት ማግኘት የሌለባት ሰው ናት። አስፈላጊ አይደለም። አይታችኋል። የኔ ዓላማ ማንንም ሰው መጉዳት፣ ማንንም ምንም ማድረግ አይደለም። ግን የወደቀን ዛፍ የሚባል አባባል አለ እና ነፃነት ዛሬ ላይ ሰው ዞሮባታል ብሎ እከሌ ተከሌ እየመጣች አፏን እንድትከፍት አልፈቅድም። ረዴትን ከረዴት ጋር የተዳረስኩበትን ደረጃ አይታችኋል። እሱ ጅምር ነው ጅምር ነው ገና ሀ ብዬ ነው የጀመርኩት ከመቅደስ ጋር ያለውን ደግሞ አንቺን መቅደስ መቅደስም ቢሆንም እታይ ይሆናል። ዝም ብዬሽ አላየሽም። እህቴን እንደዚህ የእህቴን ክብር እንዲ ስታዋርጂ ማይሽ አይሆንም። እና የእነሱ ጎን ላይ ይሁንልኝና ነፃነትን ዛሬ በከባድ የፈለግኩበት ኬዝ አጭርና፣ አጭር የሽማግሌዎቹ ኬዝ ነው። ሌላ ምንም አይነት ጉዳይ የለኝም። ከሽማግሌዎቹ ጋር ያላትን ኬዝ አውርታኝ ነይ። ሰላም በይ ቤተሰቦች። ነው፣ እኔ ምን ተፈጥሮ ነው ብዬ እኮ ነው። ሰላምታ ይደርሳል። ምን ተፈጥሮ ነው? ትላንት የት ነበር? ያ ሁሉ ስልክ ሲቀጠቀጥ ስልክሽን ፎርዋርድ ማድረግሽ ሳያንስ ቴክስት ታይተሽ አለመመለስሽ ሳያንስ አሁን መተሽ ምንድነው? ምንድነው? ምንድነው አለማሽ? እስኪ ንገሪኝ ፍላጎትሽ ምንድን ነው? ምን ተፈጥሮ ነው ለምለን ትላንት አይደለም ትላንት የነበርኩበትን ማለት ታውቂያለሽ አይመለከተኝም ምንም ላይ ሆኝ ግን አንቺ አንድ ሰው ደጋግሞ ከደወለ ለምን ፈልጎኝ ነው ብለሽ ማሰብ መቻል አለብሽ ገባሽ ሚስኮል ማየት ና መመለሱን ትተሽ ቴክስት ይጻፍልሽ መመለስ እኔ ብቻ አይደለውም አረ እኔ ነኝ እስኪ ስልክሽ ነው አሳይኝ እኔ ነኝ እኔ ብቻ ነኝ ለአንቺ ቴክስትና ሚስኮል እያረኩ የነበረው እየገባልሽ ነው እኮ እሺ ልንገርሻት እንደዛ የሆንኩበትን ምንም የሆን ጉዳይ አይመለከተኝም። አንቺ ቤት ላይ ስለረግሻቸው ሽማግሌዎች ሚስለለሻ አንቺ ጋር ተረጋግቼ አውርቼ የተግባባሁበት አንድም ቀን የለም። ምን ስለሆንሽ ነው? ስርዓት ባለ ዛሬም፣ ነገም፣ ትላንትም ይኸውልሽ፣ ትላንትም ደጋግመሽ ጥፋት እያጠፋች ስለሆነ ይሄ ቤተሰብ በአንቺ ምክንያት መበጠበጥ ስለሌለበት ልበጠግሽ። ደግሜ አስረግጬ ነግርሽ፣ ጥፋት አላጠፋሁም። ምንም አንቺ ጥፋት እኔ አጭር እና ስሜታዊ እንደሆን አታርግኝ። የተፈጠረውን ነገር እንደዚህ ተፈጥሯል ብለሽ ንገሪኝና ከዛ እኔ መልስ ካለኝ ልመልስልሽ። ለሰው ልጅ ደጋግሞ እያጠፋ መልሽ ምናምን ልትይኝ አትችይም አንቺ። በጣም ተከባብረን ብናወራ ጥሩ ነው። እኔ ትላንትና ስልክ ያላነሳሁት ለምንድን ነው ያለው በት ሁኔታ ተቀልሻ ከመቅደስ ጋር እንደዚህ አይነት ነገሮች ስለገባው ጥሩ ላይ ስላልነበርኩኝ ነው ስልክ ያላነሳሁትና ስልኬን የዘጋሁት። ኧረ በደህና አድርጋ እንደውም እ እንዴ አሁን እኮ ከየትኛው ወንድ መሆን እንዳለ ቢንግራ ገባ መቅደስን ማግኘትሽ ጥፋት ሆኖ ሳለ አሁን መቅደስ መቅደስ እንደዛ እንድታደረግሽ የፈቀድሽላት እኮ አንቺ ነሽ። ምንም አላደረገችኝም። ግን እኔ ምንምም ልታረግሽ አትችልም። በቃ ታዩ ኃላፊነቱን ለእኔ ስጭኝ፣ ስለ መቅደስም ስለዛችም። ግን እኔ አሁን ከአንቺ ጋር ከሆን እንደ እህት እያወራው ያለሁት ስለ መቅደስ ስለማ ስለማ አድል ገባሽ። አንድና አንድ እቤት ስለ ላክሻቸው ሽማግሌዎች መቼስ እነዚያ ነጭ በነጭ የሆኑ ሽማግሌዎችን ነጭ ጸጉር ለብሰው አንቺ የአንቺን ስም እየጠሩ ሊያሹኝ አይችሉም። መቼ እነሱን ታይና እኔን ማኝ እያልሽኝ አደለም አይደለም። ነፃነትሽ፣ ተረጋግተሽ አውሪኝ። እንደማታቂ ሆነሽ አዲስ፣ ማንም ሳያውቅ እንዴት ልታውቂ ቻልሽ? በጣም አሁንም ሚስጥር አድርገሽ ልመስራት ነበር ያስብሽው ስራሽን አይደል? እኔ ማኮ ስለ ጉዳዩ እነሱ አስረግጠው ቢነግሩኝ አንቺ ጋር የምመጣበት ምንም አይነት ጊዜ ለምንድነው ቢነግሩሽ ለምን ነግርሻለሁ? አንቺ እኮ አይመለከትሽም። ሲጀመር ነፃ ነኝ ሽማግሌ ያመጣው የፈለኩበት ሽማግሌ ቤት እንደመጣ አወቅ ሽማግሌ ያመጣው ደግሞ የፈለኳቸው ለምን እንደሆነ አልነግርሽም። በቃ ይኸውልሽ፣ አዳምጪኝ። እኔን አይመለከትሽም ልትይ ምርጪው በቃ እዛ ቤት ላይ የአንቺ ኬዝ የተባለ እኛ ቤት ምንም እንዲገባ አልፈልግም። በቃ እኮ በስከገባን በስራስ ቀርሳለሁ በስስኝ ለማይክሮ ሰከንድ ፋሚሊ እንዲበጠበጥ አልፈልግም። አይመለከትሽም ምትሂ ከሆነ ጥግሽን ያዢ። ያው ደገምኩልሽ፣ ጥግሽን ያዢ፣ ጥግሽን ያዢ። ምንድን ነው ጥግሽን ያዢ ማለት? ውጪ ማለት ነው። አማርኛው ይሄ ነው። አሁንም ደግሜ ልንገርሽ አረግ ጥግሽን ትይዣለሽ። ጥግሽን ትይዥ ምን ማለት ነው? ጥግሽን ያዥን ላብራራልሽ፣ ማለት ከቤት ጨርቅሽን ብጣሽሽን ይዘሽ ውጪ። በቃ ስለ ቤተሰብሽ አንቺ ይኸውልሽ፣ ስለ አንቺ የማይመለከተን ከሆነ ውጪ። በቃ ጭር ቃል የትም አልወጣም። እኔ ደግሞ ልንገርሽ፣ ደጋግመሽ ውጪ የትም አልወጣም እኔ የፈለግኩትን ነገር አደርጋለሁ ቤት ውስጥ ሆኜ። አንቺ አይደለሽ ልታስወጪኝ። ምች የማይመለከትሽ ከሆነ እኔን እንደማይመለከተኝ የምታስቢ ከሆነ እኔ ዙሪ አውሪኝ፣ ዙሪ አውሪኝ፣ ስለ ቤተሰቡ እንደማይመለከትሽ። አንቺ ስሚኝ፣ አዳምጭኝ። እንዲህ እያዳምጥሽ ነው። አዳምጭ ስለ ጉዳዩ አይመለከትሽም የምትይኝ ከሆነ ይነግርሻለሁ። ሁለት አይደለም ብዙ ሽማግሌዎች እልካለሁ፣ ምልክበት ቦታ ማለት ነው። ይሄንን ነገር ደግሞ እራሴ አውቃለሁ። አይመለከትሽም። ወይኔ ለምንድን ነው ወይኔ።

አጭር እና አጭር ይ በተናገርሽው ቃል እኔ የምትሰበር ምናምን ከመሰልሽ በጣም ተሳስተሻል። አንቺ የፈለግሽውን ነገር ተናገሪ፣ ምክንያቱም አይመለከትሽም። አንቺ ስለ እኔ ማለት ነው አይመለከትሽም። በፀባይ እኮ እዚህ ጋር መተሽ ለምንድን ነው ሽማግሌ መጣሁ እንደዚህ ብለሽ ጠይቄሻለሁ፣ ጠይቄሻለሁ እቤት ላይ ስለ ላክሻቸው ሽማግሌዎች ንገሪኝ አልኩሽ። ገባሽ? አሁን ደግሞ በስራት አልጠየቅሽኝም እያልኩሽ፣ አንቺ ስራት አታስተምሪኝም። ለኔ ነገር እንዳውራ አታስገድጂ። አሁን ይኸውልሽ፣ አሁንም ደግሜ የምናገርሽ ስለላክሻቸው ሽማግሌዎች ትናገራለሽ፣ አትናገሪ፣ ንቀት ንቀት ነው። እኔን አይደለም፣ ቤተሰብሽን ላይ ያለሽ ንቀት በጣም እንደዚህ ጎልቶ ጭራሽ አናትሽ ላይ ተቀመጠ። ነገርኛ አናትሽ ላይ ተቀመጠ አይደል? በጣም በቃ ምንም አይመጡም አይነት ነገር ደረጃ ደረሽ። እቤት መጥተዋል ሽማግሌዎች፣ ስለላክሻቸው ሽማግሌዎች እውነታ ተናገሪ። እናትሽና አባትሽ እዚህ ጋር ቆመው ከአንቺ ጋር መለፋደድ ስለሌለባቸው እኔ እንዳንድ የቤተሰብ አባል ልጠይቅሽ። አጠገብሽ ላይ ቆም ያለው ግን እኔ አይመለከተኝም እኔ ሳልሆን የናሽ ወይም አምባገነንነት የተሰማሽ ቤተሰቡ ላይ ነው። ገባሽ? አንቺ ደግሞ ያሳደገሽ ቤተሰብ ላይ እንዲህ መሆን ስለማትቺ ውጪ እያልኩሽ ነው። ከቤት ገባሽ? እኛ እንደማ አይ ልትናገሪ እንዳትሞክሪ ዝም በቃ ከቤት ውጪ ገባሽ? እንዴት አድርጌ እቤት ላይ ያለውን ነገር እንዴት አድርጌ እኔ ገባሻለን እሺ፣ ኮሺ በቃ እኔ ደግሞ ነገርኩሽ እኮ አስጠንቅቄ አይደለም። ምኑ ዛሬ እዚህ ጋ የጠራሽኝ እንደዚህ እኔ ለማበሽ እንደዚህ ለማረግ ከሆነ በጣም ጥሩ እሺ። ግን እኔ ደግሞ የትም ልወጣ አልችልም። ምንም ማየት ነገር ልነግርሽ አልችልም፣ ልነግርሽ አልችልም። ነገር እየጠየቁች ነው ወይ ተናገሪ፣ ወይም የመውጣቱን ነገር ወስኝ። ምን ማለት ነው እኮ ውጭ ከቤት ምን አይነት ነገር ይዘሽ የምጠሽ? ምንም ለምን ነጋ ለጋጣባ ነው? ቤት ላይ ነጋ ጠባሁ። የሆነ ነገር ተጠራ በሽታ ላይ አልፈልግም። አንቺ ማታስቢ ከሆነ እኔ አስብላቸዋለሁ። እንደማታስቢ አይደለም። አንቺ ብቻ በጣም ማለት ነው። እኔ የሆነ ሌላ ሰው የቤተሰቡ ነገር ምንም ነገር አልነግሽም። ሲጀመር ምንም ነገር አልነግሽም እንዳትይኝ። እሺ፣ ምንድን ነው ሽማግሌዎቹ ቤት? ለምንድን ነው የመጡት? ለምንድን ነው የመጡት? ከእኛ ህይወት ጋር የሚያገናኛቸው ነገር አለ? ምንም የለም። ጸጋሽ ሩታ ጋር እንላካት፣ ሩታ ጋር እልካቸው ነበር ሽማግሌ። ሩታ ጋር ምንም ከእኛ ጋር የሚያገናኙ ከእናንተ ጋር የሚያገናኙ ነገር የለውም። ሩታ ጋር እምትገኛቸው፣ ሩታ ጋር ምንድን ነው የምታወሪው? ለምንሽ እናንተ ካይኖረው በላይ ስሚኝ ሩታ ጋር እንዲሄዱ ነው ሽማግሌዎቹ በ ነገሮችን እንዲያስተካክሉ ሩታ ጋር እንዲሄዱልኝ ስለፈለግኩኝ ነው እንደዚያ ያረኩት እንጂ ከእናንተ የሚያገናኘው ምንም ነገር የለም። እያስተካከልኩ ነው ሩታ ጋር እንዲሄዱ ያረኩት። እግዚአብሔር ሆይ ለምንድን ነው ማትታዩ ይሄንን ነገር? ሩታ ጋር ሽማግሌ ምንድነ ሻንቺ እኮ ምንም ሽማግሌ እኮ ሄደ ምንም እኮ አይፈጠርም። ነገሮችን ለማስተካከል እኮ ነው አይደል እንደ እነሱ ጋር ሽማግሌ ይላኩት